ጤናማ የሆነ የትራንስፖርት እንቅስቃሴ ለአንድ ሀገር እድገት እጅጉን ወሳኝ ነው በመሆኑም አገራት ካላቸው ነባራዊ ሁኔታ በመነሳት በከተሞች ምቹ የሆነ የትራንስፖርት እንቅስቃሴ እንዲኖር ይሰራሉ ኢትዮጵያም ይህንን በመረዳት የትራንስፖርት ዘርፉ ለአጠቃላይ አገራዊ እድገት በሚያግዝ መልኩ እንዲሻሻል እየሰራች ነው እንቅስቃሴ ያለባቸው ከተሞች የኢኮኖሚ እድገት ዘላቂ የአየር ንብረት ለውጥና ጥራት ያለው ኑሮ መገኛ መሆናቸውን በማመን ኢትዮጵያ በመሰረታዊነት የትራንስፖርት ስነ ምህዳሩን የመቀየር ስራ እየሰራች ነው። በዚህም የሞተር አልባ ተሽከርካሪዎች እንዲበረታቱ ሰፊ የመሠረተ ልማት ስራዎች ተሰርተዋል። የካርበን ልቀትን ለመቀነስ እና የአየር ንብረት ለውጥን ለመከላከልም የነዳጅ ተሽከርካሪዎችን በመቀነስ በኤሌክትሪክ ተሽከርካሪዎች የመተካት ስራዎች እየተሰሩ ነው። በፈረንጆች 22 ጀምሮ ለአካባቢ አየር ንብረት የማይበገር ትራንስፖርት ስትራቴጂ አጽድቃ ወደ ስራ አስገብታለች ማለት ነው። አሁን ላይ ደግሞ በ2016 የሀገር አቀፍ የኤሌክትሪክ መኪኖች ትግበራ ስትራቴጂን አጽድቃ ወደ ስራ እያስገባች ትገኛለች ማለት ነው። በነዳጅ የሚሰሩ ተሽከርካሪዎችንም በመጀመሪያ ጊዜ በዓለም ላይ ያገደች ሀገር መሆኗ ይታወቃል። መንግስት ለግሉ ዘርፍ እያደረገ ባለው ማበረታቻ የተወሰኑ ድርጅቶች የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ የመገጣጠም ስራ የጀመሩ ሲሆን የባትሪ መሙያ ጣቢያዎችም በስፋት እየተገነቡ ይገኛል። ስልታዊ በሆነ የመንግስትና የግል አጋርነት የባትሪ መሙያ ጣቢያዎችን በፍጥነት እያሰፋን ነው። ለምሳሌ ያህልም ኢትዮ ቴሌኮም በቅርቡ በአዲስ አበባ በአንድ ጊዜ 32 ተሽከርካሪዎችን ማስተናገድ የሚችል ጣቢያ ገንብቷል። በቀጣይም በኤሌክትሪክ ተሽከርካሪዎች ወደ ተለያዩ ከተሞች መንቀሳቀስ ያስችል ዘንድ በዋና ዋና የሀገሪቱ መንገዶች ላይ ከ50 እስከ 100 ኪሎ ሜትር በሚደርስ ርቀት የባትሪ መሙያ ጣቢያዎች ለመገንባት ታቅዷል። በአሁኑ ሰዓት ከ100000 በላይ የኤሌክትሪክ ተሽከርካሪዎች በኢትዮጵያ ይገኛሉ። በ10 ዓመት ውስጥ በኢትዮጵያ የሚገኙ ተሽከርካሪዎችን ሙሉ በሙሉ በታዳሽ ኃይል በሚሰሩ ለመተካትም እየተሰራ ነው። ታዲያ ይህ ሲሰራ በአሁኑ ሰዓት በሀገር ውስጥ ያሉ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክና ጋዝ ለመቀየርም ዝግጅት እየተደረገ ነው። ያሉትን ደግሞ በጊዜ ሂደት ውስጥ ወደ ኤሌክትሪክ የመቀየር ወደ ናቹራል ጋዝ የመቀየር ስራዎችንም ስታንዳርድ አስድቀናል። መመሪያ ላይ እየሰራን ያለ ነው። ለዛም ኢንሴንቲቭ ፓኬጅ እየዘረጋን ነው ያለ ነው። ያሉንን ስቶክም ወደ እነዛ ነው የምንቀይረው ማለት ነውና፣ ከውጭ የምናስገባውን ብቻ ሳይሆን በሀገር ውስጥ ያሉትን ካታጎሪዎችንም ወደ ታዳሽ ኃይል ነው የምንቀይረው። ቀይሮ ማለት ነውና አዘ እንዶ 5 ኢየርስ ሙሉ በሙሉ ታዳሽ ኃይል የሚጠቀም ዘርፍ ይኖረናል። በዚህ የሽግግር ምዕራፍ ፈታኝ ይሆናል ተብሎ የሚታሰበው የኃይል አቅርቦት ነው። ኢትዮጵያም ከዚህ አንጻር የተለያዩ የታዳሽ ኃይሎችን ጥቅም ላይ ለማዋል እየሰራች ትገኛለች። በርካታ ሀገራት ተግባራዊ እያደረጉት ነው። ይህ በጣም ደስ የሚያሰኝ ነው። ሆኖም ግን የኤሌክትሪክ ተሽከርካሪዎችን ተግባራዊ ለማድረግ የኃይል አቅርቦትና የመሰረተ ልማት ያስፈልጋል። እና ደግሞ እነዚህም ሁሉ ጠቅልሎ የሚይዝ የፖሊሲ ማሻሻያ ሁሉም ሀገር በኩል ደረጃ የኤሌክትሪክ እንቅስቃሴን እንዲተገብሩ ያስችላል ኤሌክትሪክ ሞቢሊቲ ታዋቂ የሆነ የኤሌክትሪክ ኃይል አለን። ሁለተኛ የሶላር ኢነርጂ ነው። ሶስተኛ ዊንድ ፓወር ነው። አሁን አራተኛ አማራጭ ሆኖ የመጣው ናቹራል ጋዝ ነው ማለት ነው። ኢትዮጵያ አስተማማኝ የሆነ እና አማራጭ ብዙ የሆነ የኃይል አቅም እየፈጠረች ነው ያለችው ለዚህ ዘርፍ ማለት ነው። እና ብዙ ኮንፊደንስ ይፈጥራል፣ ብዙ መደላድል ይፈጥራል። የአፍሪካ መሪነት ደረጃችንን ወደ ላቀ ደረጃ ያሸጋግራል። ይህንን መሰል ልምድ መላው የአፍሪካ ሀገራት መተግበር ይችሉ ዘንድ ካለፉት ሁለት ዓመታት ጀምሮ የአፍሪካ ኢሞቢሊቲ ሳምንት መድረክ እየተካሄደ ይገኛል። በዚህ መድረክም ዘርፉን ለማሳደግና ሀገራት በእኩል ደረጃ መተግበር ያስችላቸው ዘንድ የህግና አሰራር እንዲሁም የፖሊሲ ምክክሮች ይደረጋሉ። ትግበራው ውጤታማ እንዲሆንም መሰል ምክክሮች በስፋት መጠቀም እንደሚገባ ተነስቷል። ሀገራት በአንድነት በመሆን እርስ በርስ መማማር አለባቸው። የኤሌክትሪክ ተሽከርካሪዎች ትግበራ ላይ ስንመጣ ሁላችንም በተለያየ ደረጃ ላይ ነን የምንገኘው። አንዳንድ ሀገሮች በጣም ርቀዋል፣ አንዳንዶቹ ደግሞ ገና እየጀመሩ ነው፣ ደግሞ አንዳንዶቹ ምንም አልጀመሩም። ስለዚህ የሚያስፈልገን ነገር የምንማማርበትን መንገድ መፍጠር ነው። የምንመካከርበትን፣ የምንነጋገርበትንና ልምድ የምንካፈልበትን መንገዶች የማመቻቸት ደግሞ ብዙ እድሎች አሉን። እነዚህን እድሎች በመጠቀም በኤሌክትሪክ እንቅስቃሴ ዙሪያ መወያየት አለብን። አራውንድ ኤሌክትሪክ ሞቢሊቲ